እኔ የምለው ታዲያ ይሄን የመሰለ ውጤት እያለች ለምንድን ነው ተቀጥርሽ ያልሰራሽበት? ደሴ ያለው አንድ የግል ሆስፒታል ውስጥ ተቀጥሬ ተቀጥር ይሰራ ነበር ግን አባቴ በጣም ሲታመምብኝ እሱን ለማሳከም ወደ አዲስ አበባ ስመጣ ስራውን ለቅቄ ይወጣ። አዎ ወይዘሮ ልጅቷ የቤት ሰራተኛ እስከመሆን የደረሰችው አባቷን ለማስታመም ስትል። እኔ ነገሩ ምንም እየገባኝ አይደለም። ከጀርባ የሆነ ተልዕኮማ ይዘሽ ነው የመጣሽው። እመብርሃን ምስክሬ ናት፣ እኔ ምንም ተልኮ የለኝም እኔ ሰርች አባቴ ማሳከም ብቻ ነው የምፈልገው። ሁሉንም ነገር ለአባቴ ስል ነው ማደርገው። ቆይ የምትይኝ ነገር እውነት መሆን እንዴት ነው ማምሽ? እማ ልጅቷን ከዚህ በላይ አታስጨንቂያት። የምትፈቅጂላት ከሆነ እሺ በያትና ስራዋን ትጀምር። ካሉ ደግሞ አይሆንም በያት። አንተ ምንም የምታውቀው ነገር የለም። እና ሀና፣ አዲስ ተከታታይ ድራማ ሀና። ምናሴ አጥን እንደቀጠራት እና አጠገቧ እንደደረሰ ራሱን ስቶ ወደቀባት። በጣም ተጨነቀች። እንግዲህ ምናሴ አጠገቧ ሲወርቅባት ምንም ማድረግ አልቻለችም። ወይም ልታንቀሳቅሰው ምንም ማድረግ ስለማች ወደ ደላላው ደላላ ደላላ ጋ ደውላ እንድደርስላት እና ላትና ምናሴ ወደ ሆስፒታል እንዲገባ ስልክ ደውላ አደረሰች። ደላላው መጥቶ እኔ እዚህ ለምንድነው እኛ ቤተሰቡ አይደለንም። ምንድን ነው የምናደርገው አሁን ሲላት፣ ሆስፒታል እንውሰደው ቶሎ በፍጥነት እንዳይጎዳው ስትል፣ ምንድን ብለ እኔ ሰው ሰው ሆስፒታል የምንወስደው አላት። እንዴ ታረቀ ለምንድን ነው? ወንድሜ ቢሆን ታሳክናለህ እንዴ? እንድረስለት እንጂ አለች። ወንድሜ እኮ ደግሞ አይደለም ማለት እንዴ፣ ወንድም ባይሆንክ እንደ ወንድም ነው አሁን እንድረስለት፣ ወደ ሆስፒታል እንድረስ እንውሰደው ብላ ቶሎ በፍጥነት ወደ ሆስፒታል አስወስዳ እንግዲህ ህይወቱን ታደገችለት ማለት ነው። ሀና በጣም መልካም ልጅ ናት፣ ቅን የዋህ የሆነች ልጅ ናት። እንግዲህ የተገናኙ ሌላ ችግር ቢሆንም አጋጣሚ ነገር ግን ይሄ ተፈጸመ ቢሆንም፣ ሀና ያደረገችው ምናሴን እንደወደቀባት ችላራረችም፣ ቶሎ በፍጥር ደውላ ወደ ሆስፒታል እንዲሄድ አድርገዋል ማለት ነው። ደግሞ ከዚያ በኋላ እንግዲህ ከስራ ቦታ ወጥታ ነበር ና ምናልም፣ እንግዲህ ያለውን ነገር ከሰላም ጋር ያላችሁን ቅርነት ሊያዋያት ነበር። ሰው የቀጠራት ማለት ነው። ግን ምንም ሳያወሩ ነበር። ሀና ገን የተገናኙ ምናሴ ራሱን የሳተው እንግዲህ፣ ሀና ደግሞ በስቱ መጨረሻ ወደ ስራ ቦታ ተመልሳለች ማለት ነው። አሰላሙ አሊኩም ወረመቱላ ወበረካቱ ወደኔ የተከፈራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሰላም አልሐምዱላ ረብልአለሚን በያለችሁበት አላሰማችሁ ያምዘላችሁ እያልኩኝ ሀና ድራማ በጣም አስተማሪ እና በጣም ደስ የሚል አስተማሪ የሆነ ድራማ ነው ማለት ነው። ውድ ቤተሰቦች ሰብስክራብ እያደረጋችሁ ቤተሰብ ሁኑ። ለቻናል አዲስ ከሆናችሁ ሰብስክራብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንግዲህ ባለፈው ለማስታወስ ያክል ሀና ያው እንግዲህ ጆሮ በፈጸመው ወንጀል የደላላው ታዛዥ ማለት ነው በፈጸመው ወንጀል እሷ ወንጀለኛሽ ተብላ ከስጋ ገብቷ ተበራ ነበር ማለት ነው። ሰላም እንግዲህ ከሱ ጋር ስላየቻት ወይም ደግሞ እሷ ቀምታ ከጆሮ ስልኩ ስለሰጠችው እሷን የሰረቀች ብላ ነበር እንግዲህ ያስበረረቸው ማለት ነው። ያን ጊዜ ግን ስከላከል የነበረው ምናሴ እንግዲህ ሀናን ጥሩ ሰው ናት እያለ ነበርና፣ ቢሆንም እንግዲህ እናቱ ጋር እናቱን ሸሽጎ ወደ ውጭ ወጥቶ ቀጥሯ ሊያገኛት ሊያረጋግጥ ነበር ማለት ነው። እንግዲህ እሱ ያሰቡ ሳይሆን እሱ አጋጣሚ ራሱን አሞት ራሱን ሳተ ማለት ነው። ምንም እንግዲህ ያወሩት ነገር የላችውም ሀናና ምናሴ ማለት ነው። እንዴት እንደሆነ አላወራችሁ ማለት ነው። ወደ ደላላው ጋደቡላ እንግዲህ ወደ ሆስፒታል ተጨመረችው በኋላ እንግዲህ የራሱ የሆነ የሚከታተልለት ዶክተር እንዳለና ወደዛ እንዲሄዱ እንግዲህ የምናሴና አስተናጋጇ ሐኪም ቤት ተሄዱ በኋላ እንግዲህ ሀና ደግሞ ከሐኪም ጋር ምኑ ነው የሚያምን ምን ሆኖ እያለ እየጠየቀች ነበር፣ በሽታው ማለት ነው። ከዚያ በኋላ እንግዲህ አንቺ ግን ምኑ ነሽ ማንነሽ አንቺ ለምናሴ ሲላት፣ እኔ ምንም አይደለሁም የቤት ሰራተኛችሁ ነበርኩኝ አጋጣሚ ነው የተገናኘው ስትለው፣ እንዴ የቤት ሰራተኛ እኳ አትመስል ምናምን እያላል ነበር ማለት ነው። ዶክተሩ እንግዲህ ሀና ያው የቤት ሰራተኛ ሳትሆን አባቷን ለማሳከም ወደ አዲስ አበባ ስትሆን ኑሮ ሲከብዳት አባቷን ለማሳከም ቀን ላይ ሰርታ አባቷን ለማሳከም ነው በዝቅ ላ ሰራተኛ የሆነችው እንጂ ትምህርቷን የጨረሰች እና ነርስ የሆነ በስራ የሰራች ዶክተር ነው ማለት ነው። ነገር ግን ያው ነገር ጊዜ ጊዜ ሳይሆን ካፍ የሚያደግህ ትራስ ሳይሆን ጊዜ ነው ይባላል እና ዝቅ ብሎ የሚሰራ ሰው ደግሞ ከፍ ይላል ማለት ነው እና ስራ ሳትመርጥ አባቷን ለመርዳ ለማሳከም ሰራተኛ ሆና እየሰራች ነበር ማለት ነው። እና ዶክተሩ ራሱ እንዴት ነው ሰራተኛ መስም እያላት ነበር ማለት ነው። ይቅርታ ያው ቤተሰብ ስላልሆንሽ ለአንቺ ነግሬሽም ይቅርታ እያላት ነበር። ከዚያ እንግዲህ ወጥታ ምናሴን ነቅሶ ስታየው በጣም ደስ አላት እና ከሱ ጋር እየዋሩ እያለ ሰላም ከእናቷ ጋር ትመጣለች ማለት ነው። እንግዲህ ምን ሆኖ ነው እንጂ ስትል የሰላምነት እንግዲህ ከሀና ጋር ወርቆ ነው እንደዚህ ያገኛቸው። ሀና ማናት እያዘች ሀና የእናንተ የሰራተኛ ገራችሁ ስትሰላት ደግሞ እሷን ምን አገናኘችው እያለች ሰላም፣ እንግዲህ ከዛች ሌባ ጋር ምን አገናኘው ደግሞ እያለች ነበር። ማነው ስትሳደብ እየቆየችው አንዳንድ ጊዜ ህሌና ህሌና ማስተንተን የሚባል ነገር አለ ማለት ነው። ለሰው ልጅ ሰው ሰሆነ ብቻ ክብር ይሰጠዋል። መልካችን አሳምረን፣ ጉማናችን አሳምረን ነገር ግን ከውስጣችን የሚወጡት ካላት ሰውን ክብር አንጠብቅም ማለት ነው። እየተሰደበች ነበር። ሀና ግን ይሄ ገልጻትም ሀና ጭራሽ ጦር ልጅና ከምትባለው በላይ ንጹህ ልጅና ማለት ነው። እና ከዛን ከገብታ ከምናሴ ጋር ስታያት እንግዲህ እሷ ጋር እየተጣለች ነበር። ምን ትሰሪያለሽ እዚህ እያለችን ነበር። ሀናን ማለት ና እንዲሁም እየሰደበቻት ነበር። እስኪ ላስረዳሽ እያለቻት ነበር። አትጮሂ፣ እዚህ እኮ ብዙ ታማሚዎች አሉ፣ እንረብሻለን እያለች እንግዲህ ለሰላም ሀና ስታስረዳት አረበክሽ፣ ዝም እየሰዋረሽ ኩየሽ መሰልኩሽ እንዴ እምታወሪኝ እያለችን ነበር። አንዳንድ ጊዜ እኛ ጋር የሌለውን ነገርና እሷ ጋ ያለውን ነገር አናስታውስም እኛ ጋር ምን አለ እነዚያ ሰዎች በምን ይበልጡና እኛ ጋ ደግሞ ምን አለ እኛ ጋ ደግሞ ምንድን ያጣ ነው እነዚያ ሰዎች ጋር ምን አለ ብለን እንትናን ከእኛ ጋ ያጣ ነው ከሰዎች መማር አንችልም ወይም ደግሞ እኛ ጋ ምን መጥፎ እንዳለ ራሳችን አናይም አለና ሀና እንግዲህ ሰዎች እንራብሻለን ቀስ በናውራ ስትላት እየሰደበች አልነበረ ደግሞ ታስተምሬ ነው እንዳንችል እያለች እየሰደበች ነበር ማለት ነው። ምናሴ ግን ዝም ብሎ ያዳምጣታል። ብዙ ጊዜ ምናሴ ሰላም ክፉ እንደሆነች እና በጣም አስቸጋሪች እንደሆነች ይናገራል ማለት ነው። እንግዲህ መሳደቧን ስትቀጥል እንደላለው እንግዲህ አንቺ ውጭ በቃ እንቻና ብሎ አስወጣት ማለት ነው። ከሰላም አጠገብ እንግዲህ እናቱ መታ የሰላምነት ወይም ደግሞ የምናሴ እናት ዶክተሯ ስታወራ እንግዲህ ተመላላሽ ሐኪም ቤት ሐኪም ቤት ሳይሆን ቤት ውስጥ ተቀጥሮ እሱን የሚጠብቅ ሐኪም ሰው ያስፈልገዋል እያላት ነበር፣ እና ፈልግልኝ አንተው እያለችው ነበር። ከዚያ የተለያዩት። ከዚያ በኋላ እንግዲህ ደላላው ሰላምናት ወይም ደግሞ ምናሴናት ከደውሎ ሊያወሩ ነበር በሀና ምንትንና ያው ምናሴ ሲወድቅ ተቋረጠ እና። መልሰው እንግዲህ ከሀና ጋር ወደ ምናሴ ቤት መጡ ማለት ነው። እሱም ደግሞ ከሀና ጓደኛ ጋር ደሴ ከነበረው ኤልያስ ጋር ደውሎ ሲደውል በጤና እንደተመረቀች እየጠየቀው ነበር ነው ኤልያስም ደግሞ ለሀና ስራ ፈልግለት አደራ እያለው ነበር ማለት ነው። የሀና ጓደኛ ማለት ነው። እንግዲህ እንደተመረቀች ሲጠይቃት ደላለው አዎ እና ስትለው የትምህርት መረጃ ሲደርስ ነው የሚሉ የትምህርት መረጃውን ይዛ ወደ ምናሴ እየሰጠ ሄድና የምናሴ እናት ወይ መሰላም እናት እንግዲህ ወይ ማሰር ወይ ሃና ውጤቷን ስታይ በጣም ታአጀበች ማለት ነው። እና ታዲያ ለምንድን ይህ ሁሉ ይህን የሚመስል ውጤት ይዘሽ ሰራተኛ ሆነሽ ማለት ነው

እሽካሽ እሽካሽ ደግሞ አሰናብቻት እያለ ነበር። እንግዲህ ምናሴ ሀናን በጣም ይወዳታል። እዛ ባይተኛ እንደሆነች ደግሞ ጥሩ ሰው እንደሆነች ተረድቷታል ማለት ነው። ምናሴና ቤት ብትሰራ ፈቃደኛ ነው። እዛ ቤት ብትሰራ ሀናን ፈቃደኛ ነው እሱ ማለት ነው። አንተ ያገባ ምንም ነገር አታ ስለ ሰራተኞች እያለች እሱንም የተቆጣችው ነበር የምናሴ እናት ማለት ነው። እንግዲህ ምናሴን መንከባከብ አተች ምናሴ ሳይሆን የቤት ስራሽን በቀደሙ ተቀጥ ያለች ቀጥ እያለቻት ነበር ማለት ነው። ሀናም ደግሞ በኩብርሽ አመሰግናለሁ ብላ ስራዋን ቀጥላለች ማለት ነው። እንግዲህ ደግሞ የሀናን አባት የሚከባከበው ወይም የሚዘይረው ጆሮ ነው። ጆሮ እንግዲህ ያው በእጅ ልማድ ያለበት እና በእሱ ነገር በጣም ተጠርተውት ነበር የሀና አባት እና እግራቸው ላይ ወርቆ ይቅርታ አደርጉልኝ እያለ ይቅርታ አደረጋቸው አሉ። ግን በጣም ደስ የሚል ነው ማለት ድራማ ውስጥ በጣም ተወናውን ይችላል። እሱ ደግሞ የሚያሳዝን ታሪኩን ለሀና አባት እየተናገረ ነበር። በጣም አሳዛኝ ታሪክ ነው ያለው ወደ ወደ መጥፎ ድርጊትም የገባው በእናቱ በእናቱ ጨካኔ እና በእናቱ ነገር እንደሆነ ቤተሰብ እንዳለለው ቤተሰቦቹ በልጅነቱ እንግዲህ እንደተነጠቀ ነው የሚዋረው አባቱ ሹፌር እንደሆነና አባቱ ሹፌር ሆኖ እሱ ሳያቅ እንደሞተ እናቱ ደግሞ አምስት ዓመት ከሆነ በኋላ ሌላ ባል ሌላ ባል አግብታ ያ እንግዲህ እሷ በህይወቷ ሲያልፍ ባልዩ መባት ወይ እንጀራ አባቱ ደግሞ እንዲያስወጣውና በልጅነቱ ብዙ ፈተና እንዲያሳለፈ ለሀናን አባት ሲነግራቸው በጣም አለቀሱ ማለት ነው። እንግዲህ አባት አንቱ ትሆንኝ ያለው እያለ በጣም አስለቀሳቸው። እኔም ደግሞ አባት ሆነሃለሁ እያሉ አበረቱ ማለት ነው እና የህይወት ታሪክ በጣም ያሳዝና ጆሮ ማለት ነው። ወደዚህ ወደ መጥፎ ነገር እንዲጋለጠ ይቻለው የቤተሰብ ማጣት እና በልጅነቱ በጣም ብዙ መከራ እንደ አሳየ ነው የሚያመለክተው ማለት ነው። ህይወት በቃ እኛ እንዲያረስነን እሱ እንዳረገችን ነው እና እንግዲህ ከሀናም በጣም ደስ የሚለውን ነገር ሀቋ ደግሞ እንዲወጣ እንፈልጋለን ጥሩ ልጅ እንደሆነች ይወጣል ብለን እናስባለን። እንግዲህ እናቷ ያደረገችላት አንገቷ ላይ ያን ነገር እንግዲህ ሸዋር ልውሳዲ ብላ አስፈቀዳ። ሸዋር ስትወስድ እንግዲህ ረስተው እንዲሄደች ነው እንግዲህ ቪዲዮ የሚያበቃው። ያን ነገር ደግሞ እናቷ በልጅነቷ ያደረገችላት ሀና እንግዲህ በልጅነቷ ነው ከእናቷ ጋር የተለየችው ና ሀና እንግዲህ የሀና እናት እንግዲህ የምናሴ እናት ናት። ያንን ምልክት ግን አታሳይም ነበር። ደላ ራሱ ደብቅ እያ ነበር አንገቷ የምታደርገን ግን ሸዋር ውስጥ ሸዋር እንደወሰደ የረስተው ሄደያለች። ያን እንግዲህ የምናሴ እናት ታገኘዋለች ማለት ነው። ስታገኝ ታስታውሳለኝ ወላሂ ምንድን ነው በጣም የሚያጓጓ ነገር ነው። ብቻ ሀና በጣም ጎስታ ታሪና ስራ ወዳድ ንጹህ ልጅና ማነ በጣም ደስ የምታ ልጅ እናት እንግዲህ ያንን እንትን ስታገኘው የምናሴ እናት ምን ትል ይሆን? ብቻ እሷም ተጠራጥራለች። የትምህርቱ ቴፈርም ስታይ የሆነ ነገር ማ ከጀር ማሻለ እያለቻት ነበር፣ የምናሴ እናት ማለት ነው። ቀጣይ እንግዲህ በጉጉት እንጠብቃለን። ዲ ቤተሰቦች የመለከቱ ና የተለያየ የምናሴ እናት ምን እንደምትሆን ማለት ነው ታስታውሳለች፣ ወላ ታስታውስም። ቀጣይ በጉት እንጠብቃለን። ሰብስክራብ፣ ላይክ ስል እያደርጋችሁ ቤተሰብ ሁኖ እንሻላ ብያለችሁ። ሰላም